ሰላም ሰላም የአሜሪኮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም? እንዴት ከርማችሁልናል? እንግዲህ ዛሬ ለየት ባለ ቪዲዮ ነው የሚመጡ የመጣሁትኝ እሱ ምንድነው፣ ላልተወሰነ ጊዜ ወይ ለሶስት ቀን ወይ ለሰባት ቀን ያው ከቤት ራቅ ቅልል ነው። አይ ቲንክ እንደዚህ ከአንድ ቀን በላይ ከቤት ውጭ አድሬ አላቅም። ከገባው በኋላ እናትም ለመጀመሪያ ጊዜ ነው እንግዲህ ሰፋ ላለ ጊዜ ብቻዋ ልሆን ልትሆን የምትችለው ያው ትንሽ ቅር ብሏታል። በእርግጥ ግን የሚሄድበት ጉዳይ ደግሞ ያው የግድ መሄድ ስላለብኝ ነው የምሄደው። እንግዲህ ለሰባት ቀን ስውራ ማርያም ነው የምሄደው ስውራ ማርያም እዛው ለሰባት ቀን ጾሙን በማስመልከት እዛ ከርሜ ልመጣ ፈልጌ ነው። እንዲሁም ደግሞ ከቤተሰብ ጋር ነው የምንሄደው። አንዳንድ ነገሮች ይኖራሉ እንግዲህ እግዚአብሔር ነገሮችን ሲያስተካክል ምስክርነቴን እናገር ይሆናል። እንግዲህ እናንተም ጸሎት እንድታደርጉልኝ ነው፣ ሁሉ ነገር እንዲሳካልኝ፣ በዋናነት የሚሄድበትም ዓላማ ተሳክቶልኝ ተደስቼ እንድመጣና እንደ ብስራት ብነግራችሁ ደስ ይለኛል። ግን ምንድን ነው አሁን እናት ለሰባት ቀን ነው የምሄድባት። ሰባት ቀን ሙሉ እንግዲህ ላንገናኝ እንችላለን። ሶ ይሄ የመጀመሪያ ኤክስፔሪያንሷ ነው የሚሆነው ሆነው ለኔ፣ ኦፍኮርስ የመጀመሪያ ኤክስፔሪያንስ ነው። መኪና እስኪመጣ እየጠበቅኩኝ ያለሁ ግን ልብሶቼ ምናምኖቼን ይዣቸው የሚሄዳቸውን ነገሮች አስተካክያለሁ። እናቴ እስካሁን አልተነሳችም። ሌሊቱ ቁጭ ብላ ነበር ያደረችው እንደው ስናወራ ምን ስንል ያደር ነው እንግዲህ ከዚህ በፊት ከምንሰራቸው ቪዲዮች ትንሽ ለየት ያለ ሆኖ ነው ማለት ነው ይመስለኛል። ትንሽ ከቀሉ ከፌዙ ወጣ ብለን ደግሞ ወደ ቁም ነገሯም ነገር እንታገኝ ብለን አስበን ነው ይህን ነገር ለእናንተ የምናወያየው የምናማክረው ቤተሰብ ከሆናችሁ ደግሞ ሁሉ ነገር ከእናንተ ጋር ማውራታችን ያለንበት ሁኔታ ማሳወቅ ግድ ይለናልና በዋናነት እንግዲህ እንድታግዙ የሚፈልገው በጸሎታችሁ እንድታግዙ ነው። ይህን ቪዲዮ እንግዲህ ስለቀው በእርግጠኝነት ነገሮች ተስተካክለው መስመር ይዘው በጣም እጅግ በጣም ደስተኛ ሆኜ የምመጣበት ቪዲዮ ነው ብዬ አስባለሁ። ለዚሁም ደግሞ እመቤት የማርያም ታግዘኛለች ብዬ አስባለሁ። እና ሰዓቱ ሲደርስ እንግዲህ እናትም ተነስሳለች፣ እየተነሳች ነው። እሷንም ምን አይነት ስሜት እየተሰማት እንደሆነ እንግዲህ መርቃኝ ነው የምንለያየው ብዬ አስባለሁ። በዚህ ክብር ያበቃንም እግዚአብሔር ይመስገን። በሰላም ውስጥ በሰላም እንዲመለስ የምኞቴ ነው። እናንተ መልካም ሁኔታችሁን ትመኛላችሁ ብዬ አስባለሁ። ይህን ቪዲዮ እንዳያችሁት እዚህም ያለውን እዚያም ያለውን ሁኔታ በተወሰነ መልኩ እንግዲህ ቀርጻለሁ። ቀርጬ የሚቻል ከሆነ ገዳም ውስጥ መቅረጽ የሚቻል ከሆነ ቀርጬ ያሳያችኋለሁ። ከዛ በተረፈ እናቴን እንግዲህ እናንተ ትንከባከባታላችሁ ማለት ነው። ሰላም ሰላም! ተመልካቾቻችን እንዴት ናችሁ? ከናት ጋር ለመጀመሪያ ጊዜ ልንለያይ ነው፣ ከተጋባም በኋላ ማለት ነው። ያው እንደሚደብረኝ ግልጽ ነው ግን ቤተክርስቲያን፣ ክርስቲያን ነው የሚሄደው። የልብ መሻት መቤቴ ትምላለህ የለኝም። ጸሎት አድርገልኛ፣ ሌላው ደግሞ በሰላም ተመለስ። ቤተሰቦች እንግዲህ አሁን ወደ ስውራ ማርያም እየደረስኩ ነው። አድካሚ ነው፣ በጣም ዛሬ ሰው በጣም ብዙ ስላለ መንገዱ በጣም ከባድ ነው። ግን ያው ለበረከትም ስለሆነ አላማም ስላለ እስከ መጨረሻው እንሄዳለን። ከእኛ ጋር ሰላም ሰላም፣ እንዴት ናችሁ ቤተሰቦች? ሁሉ ሰላም? ስራ፣ ህይወት እንዴት ይዟችኋል? እኛ ጋር በጣም ቆንጆ ነው፣ እግዚአብሔር ይመስገን። እንዴት ነው ኑሮ፣ እንዴት ይዟችኋል? ሰሞኑን ያው ትንሽ ጠፍተናል። አረ እናፍ አልነበረም ስውራ ማርያም ጸበል ገብቶ ነበር ለሰባት ቀንና፣ ዛሬ እየተመለሰ ነው። ደስ ብሎኛል። በጣም ነው ደስ ያለኝ። አልገባችሁም እንዴት ደስ እንዳለኝ? እንደምታዩት ቤቴን ጸራርቻለሁ። ቡና ማቀራረብ ነው የሚቀረኝ። ምግብ ምናምን ሰራርቻለሁ። ቡናችንን እናቀራርብ፣ ጨስ ጨስ አድርገን፣ ምሳችን አቀራርበን እንጠብቀው ማለት ነው። ደርሻለሁ ስላለኝ ቶሎ እንዳይመጣብኝ ላስተካክልና እንግዲህ ሲመጣ ደግሞ ያለውን ነገር አብረን እናያለን ማለት ነው። ሰዎች ያው ከዩቲዩብ አንስተን። አዎ እንዴት ናችሁ ቤተሰቦቻችን? ያው ገብተናል። እንኳን ገና መጣ አይዞህ። እንዴት ነበር?

ጉዞ በጣም ቆንጆ ነው። አድካሚ ነው። ብዙ በጣም ደስ የሚል ነው። ብዙ ብዙ ብዙ ተአምራትን አይቼ የመጣሁበት ወቅት ነው። በጣም ብዙ ሰው ብዙ ነው። በጣም ቢያንስ አሁን ዛሬ እንኳን አርባ መኪና ይገባል ተነገረ። በንተን ማለት ገና ሊመጣ ሲል የጉዞ የሚያዘጋጁ ማህበራት ለገዳሙ ደውለው ያሳውቃሉ። ይህን ያህል ማህበረንት ማህበረንት ማህበረንትን ይባልና ስንት መኪና ሲባል ስት ይደረጋል ጠቅላላ ሲደመሩት ወደ አርባ መኪና ሆነና ዛሬ አሁን ማታ ልዩ ዝግጅት ነው ያለው። ቦታው በእርግጥ እውነት ለመናገር በጣም በጣም በጣም በጣም ብዙ ሰዎች ሄደው ሊያዩት የሚገባ ቦታ ነው። በረከት የሚገኝበት ነው። ፈውስ የሚገኙበት ነው። በቃ ምን ልበልሽ ብዙ ተአምር የሚነገርበት ቦታ ነው እና ለየት የሚያደርገው ደግሞ እዛ ቦታ ላይ ሙስሊሞች ነበሩ። እና በጣም በጣም በጣም በረከት ያለበት ቦታ፣ ሙስሊሙ፣ ኦርቶዶክሱ ፈውስ የሚያገኝበት ቦታ ነው። በእርግጥ ቤተክርስቲያኑ አዲስ አደለች፣ ግን አሁን ነው በጣም በጣም አሁን ታውቃለች። ግን በዚህ አጋጣሚ እንደው ገዳም የሚሄድ ሰዎች የቦታውን ማርከስ ቦታውን የሚያረግሱ ነገሮች በጣም ብዙ ነገሮች አይቻሉ። እንግዲህ መጥፎ ብዬ ከታዘብኳቸው ነገሮች በጣም ጥሩ ነገር ደግሞ የገዳሙ ስነስርዓት፣ ስነስርዓቱ በጣም የተለየ ነበር። በገና ከበር ነው ሁሉ ነገሩን የሚያስጀምሩሽ ጫማ፣ ማውለቅ ካልሲ፣ ማድረግ የለ፣ ይሄ ማስክ የለ፣ ፀጉር ማስያዣ የለ፣ ጥፍር ቀለም ምናምን በቃ እንዴት ነው፣ ስትሪክት ናቸው አስተባባሪዎቹ እና በጣም ልዩ የሆነ ቦታ ነው። ብዙ ሰው ሄዶ ቢያየው ደስ ይለኛል፣ ግን ያው የቤተ ክርስቲያኗን የገዳሙን ስነስርዓት በመጠበቅ ቢሆን የተሻለ ነው። እጅግ በጣም በጣም በጣም በጣም ከባድ ቀዝቃዜ አለ እጅግ በጣም በቃ ሁሉም ሰው ፊቱ ይሄ እዚህ ጋር ይሄ ጉንጩ ግንባሩ ይሄ እንትን ምንድን ነው የሚባለው ተቆ- ቆስሎ ማለት ይቻላልባቸው፣ ቅዝቃዜው እና አንድ ገዳማይ ማነው እዛ ገዳም ውስጥ የሚገባ ሰው ደርሶ መልስ ይቻላል። እቆያለሁ ካለ ሶስት ቀን መቆየት አለበት ትንሹ፣ ካልሆነ ደግሞ ሰባት ቀን ሰባት ቀን በላይ አይቻልም ወይ ሶስት ቀን ነው ወይ ሰባት ቀን ግን ሄዶ ከሆነ ጊዜ በኋላ ተመልሶ ግን መምጣት ይቻላል ብዙ ሰው ስለአለ ነው ማለት ነው አይ በቃ እዛ ጋር የተጻፈው ቃል ኪዳን መሰለኝ አንድ ጸበልተኛ መቆየት የሚችለው ወይ ሶስት ቀን ነው ወይ ሰባት ቀን እና ራሷ በራሷ ነው የምታስበው ሲጠረው እንደው ቢቀረጥና ሰው ቢያዩ እንደው ታሪካኛ ቦታ ነው። እኔ በጣም ወድጀው በረከት ይዤ ነው የመጣሁት። እንደምታዩት ድክም ከም ብሎ ብያለሁ። ተቋቁር ያለው ምናምን መንገዱ አድካሚ ነበረ። ከሞላ ጎደል እንግዲህ ገዳማ ነው። ይህችን ተመስላለች። አይ በጣም ደስ ይላል። ጫንቺን መሄድሽ እኮ አይቀርም። ቤተሰቦቻችን መሄድ የምትችሉ ሰዎች በዚሁ አጋጣሚ ሙስሊሙን ኦርቶዶክስን ሳትሉ እዛ ቦታ ሂዱና ተአምሯ ማየት ነው። ጾምም ነው፣ የኦርቶዶክሱም የሙስሊሙም ጾም ነው ያለው። አሁን ብትሄዱ በታዩት ጥሩ ነው ብዬ አስባለሁ። ቅዳሜና እሁድ በጣም በጣም ሰው ይበዛል። በጣም ሰው ይበዛል። እንደውም በዚህ አጋጣሚ እኛ እዛ በነበርን ሰዓት ላይ ሁለት በጣም ሰው ከመብዛቱ የተነሳ ይሄ ተፋፍኩ፣ ሁለት ሰዎች ሕይወታቸው አልፏል። በመደራረብ ማለት ነው። እዛው ነው በቃ ተስተባብሮ ሰው እንትኖች ወደ የቤተሰቦቻቸው የተላከው እና ቅዳሜና ውስጥ ሰው ይበዛል ከዛ በተረፈ በጣም በጣም በጣም በጣም በጣም ቆንጆ ቦታ ነው። እድለኛ ነኝ እንደዚህ አይነት ቦታ ሄጄ በመምጣቴ ትልቅ በረከት ይዤ የመጣሁት እንግዲህ እግዚአብሔር ይመስገን ይህን ነው ልል። በጣም ስለደከመኝ እንግዲህ ብዙ ብል ደስ ይላይ ነበረ፣ ግን ያው ከዚህ በላይ ማለት ስላልቻልኩ ነው ስለደከመኝ። እናቴንም ተነም እንግዲህ ያገኘኋትኝ ከሰባት ቀን በኋላ ነው። አዎ ምንም አልናፈከኝም ያለችኝ። እንግዲህ ያው መሄዴ ነው ድጋሜ መሄዴ ነው ነው የናፈቃት ማለት ነው። ብቸኝነት እንዴት አደረገሽ?

አንድ ጊዜ ያው እሱ ለሁለት ቀን ነው እንደዚህ ነው፣ አ ላይ ተለያይተን የምናውቀው አሁን ግን ከረጅም ጊዜ በኋላ ለሰባት ቀን ያው ከሁለት ቀን ሰባት ቀን ከሰባት ቀን እያለ ከፍ ሌለው ማለት ነው። ዞሮ ይሄን ይመስላል። ቤተሰቦቻችን ባለቤቴም እንግዲህ ቡናውን ፋፈሽ አርጋ ምሳ አዘጋጅታ ደስ በሚል ሁኔታ ተቀበላኛለች። እንግዲህ የሄድኩበት በረከት ልትርፉ ላንቺም ጭምር ስለሆነ በባህላዊ በቃ ይሄ ቲፒካል የሮ አይነት እንትን ማዘጋየት ያጠበቀችን። እዛም ደግሞ ያው በሶና ቆሎ ነው ኖርማሊ ስንመገብ የነበረው። ምግብ የለም ብያልኩ ሳይሆን አለ ግን አልፈለግም። እኛ ቆሎና በሶ ብቻ ነበር ስንጠቀም የነበረው። በመሀል ምንድን ነው ቂጣ ያምባሻ ቂጣ ስንጠቀም ነው ነበረ ጥሩ ያው እዛ የነበረችዋ ነገር እዛ አግኝቻታለሁ። በጣም ነው ያው ከመርከሜ የተነሳ ቆሜም ማለለም ይሄ ለነሱ እንግዲህ ስለምንት ነው የምንአሴማ፣ መንገድ ላይ ስንመጣ ይገርማችኋል። በጣም ብዙ ብዙ እንትኖች መሀል ላይ የስቆሙን መኪና አንድ ምስሱ ነው። ሲቀጥል ደግሞ በረከቱን እያሉ መኪና እያስቆምን እያስቆሙን ለመንገዳችንም ደግሞ ለቤተክርስቲያን ማድረግ የሚገባ እያደረግን መጣ ነው። ስለዚህ ዛሬ አርሴማ ነኝ፣ ስላርሴማ ብለን ነው የምንሰጠው። ያው ስላርሴማ አርሴማ